በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ስድስት ቀን የሚነበብ፣ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሳለ ለመቤታችን ለቅድስት ድንግል ማርያም ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የደፉበትን የሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለመቤታችን ለቅድስት ድንግል ማርያም የምሕረት ቃል ኪዳንን ሰጣት። የእጅግሩን መቸንከር፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስላዘነ ፈንታ ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳንን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምሕረት ቃል ኪዳንን ሰጣት። ቃልኪዳን ኪዳን የሰጣትም ለእመቤታችን ለቅድስት ድንግል ማርያም ብቻ አይደለም ከእርሷ አስቀድመው ከእርሷን በኋላ ላሉት ወዳጆቹ ሁሉ ሰጣቸው እንጂ እርሱ ወዳዘዛቸው ለሚላኩ አንድነቱን ሦስትነቱን ለሚያመሰግዱ ነገደ መላእክትም ሰጣቸው በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳንን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳንን ሰጠው። ወደሱ እሱ የምእመናንን ጸሎትን ያሳርጉ ዘንድ ለሀያ አራቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሦስትነቱን ለሚያመሰግኑ ለአርባዕቱ እንስሳ የምሕረት ቃል ኪዳንን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን አይን ያበራላት ዘንድ የጦቢትንም አይን ያበራለት ዘንድ እንደ እርሱም የታመሙትን ይፈውጥ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳንን ሰጠው። ሰውን የሚጣሉ አጋንንት ድል ይነሷቸው ዘንድ ለመላእክት ሁሉ ሥልጣንን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃሉ የሚል የምሕረት ቃል ኪዳንን ሰጠው። ሌሊትና ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው፣ በደብር ቅዱስም አኖራቸው። ኖ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳንን ሰጠው። ዳግመኛም የሰውን ልጅ በንፍሩ አላጠፋም የሚል የምሕረት ቃል ኪዳንን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል የምድር አሕዛብም ሁሉ በእርሱ ይባረካሉና። በወንድሞቹ ለተሸጠ ዮሴፍም የምሕረት ቃል ኪዳን ሰጠው፣ በግብፅ ምድርም አከበረው። በደብረ ሲና ጸጳጦስንና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረት ቃል ኪዳን ሰጠው፣ እንዲህም አለው ወደ ግብፅ ምድር ውረድና ሕዝቤን አውጣቸው፣ እኔም ካንተ አልለይም፣ ከፈርዖንና ከሰራዊቱ እጅም አድንሃለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምሕረት ቃል ኪዳንን ሰጣቸው። ሕጌንና ትእዛዜን ብትጠብቁ፣ በቤተ መቅደሴን ብትፈጽሙት፣ በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በወሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑ ኢያሱና ለሌሎችም መሳፍንት የምሕረት ቃል ኪዳንን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳንን ሰጣቸው። የካህናትንም መሥዋዕታቸውን፣ ዕጣናቸውንም፣ ጸሎታቸውንም ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ ለቅዱስ ጴጥሮስ ለሐዋርያትም ሁሉ የምሕረት ቃል ኪዳንን ሰጣቸው። ዳግመኛም ለቅዱስ ጳውሎስ ለሰባ አርድእትና ለአምስት መቶ ቤት መታሰቢያችሁን ያደረገ ስማችሁን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረት ቃል ኪዳንን ሰጣቸው። ዳግመኛም ወልድ ዋሕድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳንን ሰጣቸው። ተጋድሏቸውን በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት፣ ለደናግልና ለመነኮሳት የምሕረት ቃል ኪዳንን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምሕረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁን የተቀበለ የጻድቁን ዋጋ ያገኛል ከነዚህ ከታናናሾቹ ለአንዱ ባህሪያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እያለ ስጋው ደሙ ለሚሰጥባት፣ ለሚጸለይባት፣ ለሚሰገድባት፣ ኀጢአቱ ሁሉ ለሚሰረይባት ለቤተ ክርስቲያንም የምሕረት ቃል ኪዳን ሰጣት። ወንጌልን በሚያስተምሩ በካህናት ትምህርት ጸንተው የሚሽኙሉ ዋጋቸውን ከኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምረትሽ የሚመጣ ሰው ሁሉ አይራብም፣ አይጣምም፣ አይጠማም፣ አይቸገርምም አላት። በዚህም ዓለም በወዲያኛውም ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ በሁላችን ይደርብንና አምላክን የወለደች የምረት እናት መቤታችን ቅድስት ድንግል ማርያም ታምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያዊቱ ቀን ሰማያት ጸኑ፣ ከረቂቅ ሥልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለመቤታችንና ስለ ቃል ኪዳኗ የሰማያት ሠራዊት ትጉኃን መላእክት ተፈጠሩ። ልጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞች በቤተልሔም የምሥራች ነግሯቸውም ዘንድ። ስለ መቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከሥራ ሁሉ አረፈ። ስለመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳት ትሆነው ዘንድ ከጎኑ አጥንት ተፈጠረች። ስለመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስተታቸው ከገነት እስከወጡበት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፎ በገነት ሰባት ዓመት ኖሩ። ስለ መቤታችንና ስለ ቃል ኪዳኗ አዳምና የዋን የድኅነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለመቤታችን እና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለ መቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ይረዘመ፣ ላሜህም ከድካም አረፈ። ኖኅም ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውኃ ዳነ። ስለ መቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት የሆነ እውነት ሆነ። የያፌትም ርስት ሰፋ። ስለ መቤታችንና ስለ ቃል ኪዳኗ ከአርፋስክድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ መቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከናንገባ ገባ። ከመከራውም ሁሉ ዳነ። እግዚአብሔርን በእንግድነትም ተቀበለ። እውነተኛ ዕውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርንም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ውሃ ዳነው። ስለእመቤታችንና ስለ ቃል ኪዳኗ ያዕቆብ ከዔሳው እጅ ዳነ። ድንጋይንም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ አስራ ሁለት ልጆችን ወለደ። ስለመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንትን ሃይማኖት ጠብቀው በሰይፍ ተቆርጠው፣ በጦር ተወቅተው፣ በድንጋይ ተወግረው፣ በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ መቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ መቤታችንና ስለ ቃል ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምዕመናን፣ ምዕመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ፣ ወንድሞቼ ለነቢያትና ለካህናተ ኦሪት ለነገሥታትና ለመሳፍንት ለሐዋርያትና ለሰባ አርድእት ለሊቃውንተ ቤተ ክርስቲያን ለጻድቃንና ለሰማዕታት ለደናግልና ለመነኮሳት ለቅዱሳንም ሁሉ በእመቤታችን በቅድስት ድንግል ማርያም ስም የምሕረት ቃል ኪዳን የተሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩትም ሆነ ከእርሷ በኋላ ለተፈጠሩም ሁሉ ነው እንጂ። የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። አምስት ሺህ አምስት መቶ ዘመን ሲፈጸም ከእርሷ ለተወለደ ለወልድም ምስጋና ይገባል። ለተዋህዶ ያነጻት ያነጻት ያከብራት ዘንድ ወደ እርሷ ለመጣ መንፈስ ቅዱስም ምስጋና ይገባል። ዛሬም ዘውትርም ለዘላለሙ አሜን። ልመናዋ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት በዕለተ ቀዳሚ ሰንበት የሚነበብ የሚጸለይ የእናታችን የኪዳነ ምህረት ድርሳን ይህ ነው። አሁንም የወለድሽኝ እናቴ ሆይ፣ በመማፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስለ አንቺ ምረዋለሁ፣ አድነዋለሁም። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስሽ እጅ መንሻ ያገባውን ወይም ድሃውን ተቀብሎ ያበላውን፣ ያጠጣውን በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ሴት ልጁን በስምሽ የጠራውን ስለ አንቺ አድነዋለሁ። አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ እሰማዋለሁ። የተመኘውንም እሰጠዋለሁ። እሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋን፣ ከክብር ላይ ክብርን፣ ከባለሟልነት ላይ ባለሟልነትን፣ ከርስት ላይ ርስትን እጨምርለታለሁ። ኃጢአተኛው ሰውም መታሰቢያሽን ቢያደርግ ኃጢአቱንም ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃም ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ማርያም ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበቴ የወጣውን የምረት ቃል ኪዳን እንዳላስቀር በአባቴና በእኔ በመንፈስ ቅዱስም በሞቴ በተወጋው ጎርኔ በከበረው መስቀሌ በክቡር ምስጋናዬ በክቡር ስጋዬ እና በፈሰሰው ደሜ በእውነት ማልሁልሽ ለዘላለሙ አሜን መቤታችን ቅድስ ድንግል ማርያምም ከተወደደ ልጇ ይህን ሰምታ ይህን ሁሉ የምሕረት ቃል ኪዳን ለሰጠኝ ለአንተ ለባህር አባት ለአብ ለባህር ህይወት መንፈስ ቅዱስም ክብር ምስጋና ስግደት ይገባል አለችው ልመናዋ ክብሯ ልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡት ይልቅ የዳይቱን አነስተኛ መባ እንደ ተቀበልክ ለሁልጊዜም የሚያገለግሉህን አይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያ ነዋርያት፣ ሰማዕታትና ጻድቃን ትጓን መላእክትና ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈና ያጻፈውን ከገዝ ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና ያደመጠ በደለኛን ሁሉ የምታስምር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናቱ በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም በአንድነት ይማረን። አገራችንን ኢትዮጵያን፣ ህዝበ ክርስቲያን ሁሉን በአይነ ምሕረቱ ይመልከትልን። አቡነ ዘበሰማያት